ምናምን እያለን በየሄድንበት ሁሉ የሚያጋጥመን እኛ በጣም የምንበሳጭባቸው ነገሮች ያጋጥሙናል ለምን ምክንያቱም እኛም በሴክተራችን ያንን ሰው ስለሆነ እኔ በምችለው መጠን የመጣውበት ህይወት አላማ ላገለግል ነው ብዬ በተሰለፍኩበት በቻልኩት አቅሜ በሚችለው ሁሉ የማየውን ቀና በጎ ነገር እየከፈልኩት ስሰጥ፣ ሳገለግል የዛው ጋራ መልሶ ወደ እኔ ይመጣል ማለት ነው። ያ ነው የህይወት መረ ስለዚህ፣ አገልግሎት ምንድን ነው? እያገለገልኩ ያለሁት ምንድን ነው? እየሰራ ያለሁት ለምድር ምንድን ነው እያረግኩ ያለሁት? የመጣሁበትን የህይወት አላማ ምን ከውኛለሁ ዛሬ? እያለ እያንዳንዷ ነገር እያንዳንዱን ነገር ለገንዘብ ብቻ ሰርቶ ሰው የትም አይደርስ። ገንዘብ ሲቆጣጠረው የሰው ልጅ ከአገልግሎት ይወጣል። ሁሉንም ነገር በገንዘብ መለካት ይሄ መሞት መውረድ። ለዚህ ነው በቅን ቡድን ከተሰጠን እውቀት ከፍለን መስጠት አለብን ብለን በወ- ሦስት ቀን ይደነግጣሉ። የመንግስት መስሪያ ቤቶች እውነታችሁ ይላሉ። ዋጋ ስጡን ይላሉ። አንድ ኦርጋናይዜሽን በአንድ ቀን ሰማንያ ሺ ብር፣ መቶ ሺ ብር ነው የምናሰለጥነው እንደ ስልጠናው አይነት ድርጅት ተቋም ሲሆን ሶስት ቀን ግን ያንን ገንዘብ ምንም ሳፈልግ በራሳችን ትራንስፖርት ክፍለ ሀገር እየሄድን እየከፈልን ስንሰጥ ይገርማቸዋል። ምን ማለት ነው? ካለን ከተሰጠን እውቀት ከተሰጠን ላይ ከፍሎ መስጠት ነው። ከእውቀት ከፍለ ትሰጣለህ፣ ከጤና ከፍለ ትሰጣለህ፣ ከሰላም ላይ ካገኘው ሰላም ከፍለ መስጠት። በእያንዳንዱ ላይፍስታይላችሁ ላይ ምንድን ነው እያካፈልኩ ያለሁት? ምንድን ነው ሰርብ እያደረግኩ ያለሁት? በቦቴ በማገለግልበት ቦታ ሰዎች የሚደንቅ ሰርቪስ አግኝተው ይሄዳሉ። ኤክስትራ እሄዳለሁ፣ ማገልገል ከሚጠበቅብኝ በላይ እያገለገልኩ ነው። ጆፕ ዲስክሪፕሽኔ በሚፈቅደው መሰረት ነው እያገለገልኩ እያገለገልኩ ያለው፣ ወይስ ማንነቴ ሆኖ ነው የማገለግለው? ሰው ራሱን ይህን መጠየቅ መቻል አለበት። የተቋማት ስልጠና ላይ አንዳንዴ ሼር ስናደርግ ይጠሩናል ድርጅቶች ሰራተኛቸው በሰዓታቸው እንዲገኙ በደንብ እንዲያገለግሉ የሆነ ስልጠና ስጧቸው ይላል እና ለሰራተኞቹ ስንሰጣቸው እንደዚህ በሰዓት ግቡ፣ በሰዓት የመግባት ጥቅም ምናምን ሁሉ ነገር ከራስ ክብር ጋር የተያያዘ ነው። ሰው ራሱን ባከበረበት መጠን ነው ወደሚቀጥለው ደረጃ የሚሄደው። አገልጋይነት የክብር ሁሉ ከፍ ያለ ነው። በአብዛኛውን ጊዜ ሊያገለግሉ የመጡ ሰዎችን እንደታናሽ ተገልጋይ እንደ ታላቅ ነው የሚታየው። ምናልባትም አሁን በዚህ ውስጥ መድረክ ላይ የቆመው አሰልጣኝ አሰልጣኝ የተሻለ ቆመው ደግሞ እግራቸው እስኪንቀጠቀጥ ድረስ ለእኔና ለእናንተ ሰርቪስ እየሰጡ ያሉትን ደግሞ እያገለገሉ ያሉትን የሆነ አገልጋዮች ተብሎ ነው አሰራሩ። ግን እንደዛ አይደለም። ትልቁ ክብር አገልግሎት ነው ትልቁ ክብር አገልግሎት ነው እና ሁልጊዜ ለሰዎች የምላቸው በስራችሁ ቦታ ማንነታችሁ እንዲሆንም ከፈለጋችሁ፣ ያንኑ ክፍያ መልሳችሁ ማግኘት ከፈለጋችሁ አለገደብ የምታገለግሉ ሰዎች ሆኑ ነው የምላቸው። ማንነት ይሆናላ፣ ይለምዳላ። ቢሮአችሁ በምትሰሩት ስራ በእያንዳንዱ ቤታችሁ ምንም የማታገለግሉ ከሆነ በሄዳችሁበት ሁሉ አገልግሎት የማይሰጣችሁ ነው። የዘራ ነው፣ ያለ ነው። ኔጌቲቭ ነገር ስለሆነ ማለት ነው በላይፋችን። አሁን ስለ አገልግሎት ስናወራ ቅድም ነግሬያቸዋለሁ። የሰው ልጅ የመጣው ለምንድን ነው? ሊያገለግል፣ ሰርቭ ሊያረግ ነው በመክሊቱ በተሰጠው ስጦታ። ይሄ የዓለም ሲኒማ ወንበር እንኳን ደከመኝ ሰለቸኝ ሳይል እያገለገለን ቢደግሞ ቃቃቢልም እንኳን ወደኋላ ኋላ ሳይል እንደዚህ እኔና እናንተን ሰርብያ። ምንድን ነው ኔ የማገለግለው? እስኪ ዛሬ ተነጋ ምን አገለገልኩ? ወንበር ወንበርነቱን ሚናውን እየተወጣ ጠረቤዛም ጠረቤዛነቱ። የኔ ሚና ምንድን ነው? የኔ ሮል ምንድን ነው? የኔ ሰውነት ከምን ላይ ነው? ምንድን ነው ያገለገልኩት? የሚለውን ራሳችን በሕይወት መለካት መቻል አለብን። በቃ የሕይወት አላማ ማገልገል ነው። ምንድነው እያገለገልኩ ያለሁት? ምንድነው እየሰጠ ያለሁት ለዚህ ምድር? በዙሪያ ላሉ ሰዎች ሰላም ነኝ? በዙሪያ ላሉ ሰዎች አገለግላለሁ ወይ? እያዳንዱን ነገር ህይወታችንን መመዘን መቻል አለብን። ከወንበር በታችማ መኖር የለበትም። ሰው በአገልግሎት የተጠመደ መሆን መቻል አለበት። አሁን በአገልግሎት የተጠመደ ስላችሁ መንፈሳዊ አገልግሎት ብቻ ነው፣ ብዙ ሰው አገልግሎት ብሎ የሚያስበው። የሰው ልጅ እኮ ሰብአዊ አገልግሎት አለበት። በየሴክተሩ ዛሬ ያለፍን ጥለነው፣ ረግጠነው፣ የመጣነው የተውናቸው የመጣ ነው ማድረግ እየቻልን በተሰጠን ነገር ሁሉ ዝም ያልናቸው ብዙ ነገሮች አሉ። ፍቅርን ሰላምን መዝራት የምንችለው እኔ እና እናንተ ነ ያለው ፍቅር ሰላምን መስጠትን ማገልገልን እምቢ ብለን ነው ዛሬ የሆነው ሁሉ የሚሆነው የአገልግሎት ልብ ያለው ሰው እየቀነሰ ስለመጣ ነው። ሰርብ ለመደራረግ ዝቅተኝ ሰርቪስን እያንዳንዱን ነገር ከገንዘብ ጋር እያይዘ ነው። አለገንዘብ ምንም የሚሰራ ስራ የለም። በዛም የተነሳ ገንዘብ ለማግኘትም ደግሞ እየተቸገረ ነው ሰው። በተመሳሳይ ሁኔታ ለገንዘብ እየለፋ ሁሉን ነገር ከገንዘብ ጋር እያይዘም ሁሉንም አገልግሎት በገንዘብ መዝነን አይሆንም እና የሰውነት ክብር መሆኑን በደንብ መረዳት መቻል አለብን ማለት ነው። አሁን ይሄ ናቹራል ፕሪንሲፕል የመዝራትና የማጨድ ህግ ነው። በነገራችን ላይ አንድ ትልቁም ነገር ልንገራችሁ። የተፈጥሮ ህግን እዩትና፣ የተፈጥሮ ህግን መከተል ከተፈጥሮ ጋር ተስማምቶ የሚኖር ሰው ትልቅ ደረጃ ላይ ይደርሳል። ከተፈጥሮ ጋር የሚጋጭ ሰው ደግሞ የማይመለከተው ነገር ውስጥ እጁን ለመክተት ጥረት የሚያደርግ ሰው ማለት ነው። ለምሳሌ አንድ ገበሬ ሲዘራ መዝራት የሱ ድርሻ ነው አይደል እታች እንዴት እንደሚበቅል ምናምን እሱን አይመለከተው የማይመለከተው ነገር ውስጥ ገብቶ ስላበቃቀሉ አይደለም አደለም እሱ እሱ መዝራቱን በዘራበት የሚያጭድበት ደግሞ ወቅት አለ ይህ ተፈጥሮ ነው የእሱ ሚና ነው ስለዚህ የመዝራትና የማጨድ ህግ ነው ሲባል ሰው የዘራውን ያጭዳል ያገለገለ ይገለገላል የሰጠ ይሰጠዋል በየሴክተሩ እኔ በምሰራበት የዛሬ ስድስት ዓመት ምናምን አካባቢ ወደ ነቀምት ስልጠና ልሰጥ እሄዳለሁ። የኢልኩት የቢዝነስ ስራ ልሰራ ነው። ቢዝነስ ስራ ጨርሼ ልክ ስወጣ ሁለት ልጆች መጡ። ሁለት ልጆች መጡ። ከዛ በኋላ ስልጠናውን ወስደናል፣ ግን በዚህ በዚህ እንድታገለግል እንፈልጋለን አሉ። ምንም አይነት ገንዘብ ከነሱ የማገኝበት ሲትዌሽን አይደለም ስራው ላይ ። ነገር ግን በቃ የልጆቹ ዲዛይር እኔ ረሃብ ያለው ሰው ስለምወድ ልጆቹን አንድ ቀን ኤክስቴንድ አደርኩና ከምመጣበት ቀን ያንን ሳረግ እዚህ ፔንላ ነበረ አዲስ አበባ ላይ የምሰራው ቲም ስለነበረ ያስቸግር ነበር፣ ግን ሰርቪስ ሰጠዋቸው። ከሆነ በኋላ ነቀምት ላይ በዛ በተመሳሳይ ሲትዌሽን ውስጥ የግዴታ ሰው የሚያስፈልገኝ ሰዓት መጣ እና እኔ የራሱ ልጆቹ ስልካቸውን አላውቅም፣ አልደወልኩላቸው ምናም ከዛ በኋላ ግን የዘራዋት ዘር ስለነበረች ፖስቲቭ ዘር ያንን ማስጋር ስልክም አልተቀያየርንም። በቃ እርዳታ ካስፈለጋቸው አዲስ አበባ ድረስ የሚቻል የሰጧቸው ከዛ የአንድ ልጅ የተደረገ ነው። ነቀምት ላይ አሉ እንዴት ስል ሁለት ልጆች እንደዚህ እንደዚህ እያረጉ ነው። ስልካቸውን አፈላልጌ ስደውል አንደኛውን ስልክ አፈላልጌ ስደውል ትዝካሉት እኮ የዛሬ አመት ምናምን የዛሬ ስድስት ወር ምናምን አካባቢ እንደዚህ አይነት ሰርቪስ ሰጥተውን ነበረ። ደሳለኝ ሆቴል ነበር ነቀም። ስለዚህ እንደዚህ እንደሚያስፈልገው ሰማንና ቲማቹ ልናግዛችሁ ሰርቪስ እየሰጠን ነው አሉ። በጣም ነው የገረምን። የዘራችሁ ዳይሬክትሊ ኢንዳይሬክትሊ ታገኙታላችሁ መልሳችሁ አሁን በጣም ብዙ ኤክስፒሪየንስ አለ፣ እንደዚህ እንዲህ አገልግዬ እንደዚህ አገኘው ብላችሁ የሆነ ደግሞ አግኝቶ ሰጥቶ ወደ ቤታል የሚል ሜንታሊቲ ውስጥ እንዳንገባ። ነገር ግን ሰው የዘራው ያጭዳል። ይህ የተፈጥሮ ወግ፣ እሾክ ቢዘራ መጥፎ ነገር ቢዘራ መጥፎ ነገር ያጭዳል። ቀና ነገር ቢዘራ ቀና ነገር ያጭዳል። ስለዚህ በዘራ ነው መጠን ነው ዛሬ እያጨድን ያለ ነው። ዛሬ ለሀገራችን እንዲሆን የምንፈልገው ነገር አለ አይደለም? ቀና አገልግሎት ዛሬ ሆኑን ጀምር፣ በየሴክተሩ በምትፈልጉት ሴክተር አለበለዛ፣ እኛ ስንተኛ ቀና ነገሩን ይዘነው ነው ሌላ የሚዘራብ ነገር አለ። ሰርቪሳችን ምንድነው እያገለገልን ያለ ነው? ምንድነው እያደረግን ያለ ነው? የእኔና የእናንተ ዘር።